መጀመሪያ አቶ ታይዬ በአዲስ መልክ የተከሰሰበትን ጉዳዮች እናንሳ። እስኪ እኔው ራሴ መጀመሪያውን ሶስት ክሶች ናቸው የተከሰሰበት በአዲስ መልኩ የተከሰሰበት ሶስት ክሶች ናቸው። አንደኛውን እናገራለሁ። አንደኛው ክስ ምናልባት ስፋት ስላለው ሆርን ኮንቨርሴሽን የተመለከተው ዶክመንት እንደሚያሳየው ክሱ ሶስት ነው። ዶክመንቱንም እናሳያቸዋለን። አንደኛው ክስ በ1996 ዓ ም በወጣው የኢፌድሪ ወንጀል ህግ አንቀጽ 257 በቅንፍ ሀ እና በቅንፍ ስር የተደነገገውን በመተላለፍ ነው የሚለው የክሱ ፍሬ ነገር እንደሚያሳየው ዝርዝሩ በጣም ረጅም ነው። ፍሬ ነገሩን እናሰማቸዋለን። ፍሬ ነገሩ አቶ ታይዬ ዴንዳአ ሆርን ኮንቨርሴሽን ላይ በመቅረብ የታጠቁና ያልታጠቁ ተቃዋሚዎች የጎንዮሽ ውድድር በማቆም አንድነታቸውን አጠናክረው ወይ ደግሞ ትብብር አብጅተው የአብይ አህመድን መንግስት ሊፋለሙ ይገባል በማለት ጥሪ አድርጓል የሚል ነው። ክሱ እንደዚህ ነው። የመጀመሪያው የሚለው ተቃዋሚዎች የጎንዮሽ ትብብርን በማቆም ትብብር በማድረግ ይሄንን ስርዓት እንዲጥሉ ጥሪ አቅርበዋል። እነሱ እንግዲህ በክሱ ላይ የኢፌድሪ መንግስት ብሎ ነው የሚጠሩት። ታዬ ሁሉም ሰው እንደሰማው የኢፌድሪ መንግስትን አላለም። እሱ እየተናገረ ያለው አቢይ አህመድ የሚባል ሰውዬ አለ፣ እሱ የሚመራው አገዛዝም አለ የሚል ነው የእሱ ምልከታ እንጂ እነሱ እንደሚናገሩት የኢፌድሪ መንግስት በሚልም እሱ አልገለጸም፣ እንደዛም አልተናገረም። አሁንም በድጋሚ ስለምንለቀው ኢንተርቪውን ሁሉም ሰው በድጋሚ መስማት ይችላል። ነገር ግን አቶ ታዬ እዚህ ላይ ምስር ፕሬዘንት ተደርጓል። ያው ስራ የተብሎ ነው የተደረገው። ግን ክሱ ይሄ ነው። እዛ ስር እንግዲህ ያስቀመጡት ብዙ ማሳያዎች አሉ። አንደኛ ዜጎች ይሄንን ጥሪ ሲያደርግ ዜጎች ወደማያባራ ግጭት እንዲገቡ የሚያደርግ ነው የሚል ነው። ከዛ በመቀጠል ደግሞ አገሪቷ ውስጥ የተፈጠረው ችግር በተለይ የሰላም እጦት ችግርና ግጭቶች፣ ጦርነቶች ይሄ ስርዓት የወለደው ነው፣ ስራዬ ብሎ ስርዓቱ ያመጣው ነው የሚል የተሳሳተ መረጃ ተናግሮ አልሆኑ ኮንቨርሴሽን ላይ አቶ ታይዬ የሚል ነው አቶ ታዬ እንግዲህ እንደምታስታውሱት አብይ አህመድን ነው ስሙን ጠርቶ የተናገረው እና ይሄንን የተናገረው ደግሞ በማስረጃ ከተገኘበት ስብሰባ ላይ የሰማውን ያየውን ነገር ነው። ምናልባት ወደ ሁለተኛው ክስ ሳንሄድ ምልኬሳ፣ አንደኛው ክስ ቅድም እንደተናገርኩት ብዙ ዝርዝሮች ስላሉት፣ አንደኛው ክስ ላይ የምትናገረው ነገር ካለ የምትጨምረው ነገር ካለ ከዛ ውስጥ ይሄ ነጥብ መሰማት አለበት የምትል ከሆነ አሰማና፣ ከዛ ወደ ሁለተኛ እና ሶስተኛ ክሶች እንሄዳለን። ሁለተኛ እና ሶስተኛው ክሶች አድማጮች በኋላም ማየት እንደሚችሉት አንደኛ ክስ ስር ከቀረቡ ፍሬ ነገሮች የሚወጣ ነው እንጂ ራሱን ችሎ የሚመጣ ሌላ የተለየ ነገር የለውም። እስኪ ዛ ላይ የምትጨምረው ነገር ካለ እንኬሳ ያንተ ነው። አመሰግናለሁ። ብዙ ነገር ስላነሳ እኔ የሚጨምረው የተወሰኑ ነገሮች ናቸው። አንደኛው ክስ የአብይ ክስ ምንድን ነው? ታዬ መንግስትን መለወጥ ለመለወጥ ዝግጅት አድርጓል ነው እነሱ በምሉት በህገወጥ መንገድ አብይን ጥሎው ሌላ መንግስት ለመመስረት ዝግጅት አድርጓል ነው። ይሄ ደግሞ ምንድን ነው ያሉት። ይሄ ዝግጅቱ ደግሞ በምንድን ነው የሚገለጸው ያሉት። አንደኛ ገጽ ላይ ማንበብም እንደሚቻል ይሄንን መንግስት ለመገርሰስ ሁሉም ኢትዮጵያውያን አንድ መሆን አለባቸው፣ ሊቃንም መተባበር አለባቸው፣ ፖለቲካ ድርጅቶችም የጎንዮሽ ጉዳዮችን ትቶ በአንድነት ተባብሮ ወደ ሰላም መሄድ አለባቸው ብሎ ነው አብይ ታዬ የተናገረው እሱን ወስዶ አንተ ቅድም እንዳልከው በኢፌዴሪ መንግስት ላይ ነው ይሄንን ያለው። አብይ ዚኳልቱ ኢትዮጵያ ብሎ ነው ክሱ ያቀረበው። አብይ ልክ አብይ መነቀል አለበት ብሎ ታዬ ከተናገረ ኢትዮጵያ ትፍረስ ብለዋል ብሎ ነው እንግዲህ ወደዛ እየገፉ ነው እና መተባበር አለባቸው ያለው ወንጀል ሆኖ ቀርቧል። ኢትዮጵያውያን እንዲተባበሩ ታዬ የጠየቀው ወንጀል ነው ይላል፣ የመጀመሪያ ክስ ውስጥ። ሌላው የመጀመሪያ ክስ ውስጥ ደግሞ እንግዲህ አብይ ሆርን ኮንቨርሴሽን ላይ ቀርቦ ንግግር ካደረጋቸው ውስጥ የግጭቱ ባለቤት አብይ አህመድ ነው በማለት ወንጀል ሰራ ነው አሉ። የግጭቱ ባለቤት መንግስት ነው እና አሁን አሁንም ይኸውልህ ታዬ መንግስት አላለም፣ ቅድም ብላለ ታየ የፌዴራል መንግስት አላለም። ታየ አብይ አህመድ እና የእሱ ማፊያ ቡድን ነው የግጭቱ ባለቤት ያለውን ክሱ ደግሞ ምንድን ነው የምለው ኢትዮጵያ ውስጥ ሲካሄድ የነበሩም ሆነ እየተካሄዱ ያሉ ግጭቶች ምክንያቱ ባለቤቱ መንግስት ነው ብሎ ነው እዚህ ላይ ያስቀመጡት። ክሱ ላይ ታየ ያለው ባለቤቱ አብይ አህመድ ይባላል ብሏል። እነሱ ደግሞ አብይ ዚህ ኳልቱ መንግስት ብሎ ነው ያቀረቡት። ሌላው ደግሞ የዚህ መጀመሪያው ክስ ላይ የተካተተው ይሄ መንግስት ለራሱ ስልጣን እንጂ ለህዝቦቹ ችግር የሚያስብ አይደለም በማለት ወንጀል ሰራ ይላል በኢትዮጵያ። እዛም አለፍ ብሎ የኢትዮጵያ ምክክር ኮሚሽን የሀገሪቱን ችግር አይፈታም አለ፣ ይሄም ወንጀል ነው ይላል። ይሄ መንግስት የትግራይና የአማራን ህዝብ ስለሰበርንላችሁ የኦሮሞ ህዝብ ደስ በላችሁ አመስግኑኝ፣ አለ አብይ ብሎ አለ ታይዬ ይላል። በህዝቡ ችግር እየቀለደ ነው አብይ። ስለዚህ ይሄ መንግስት መወገድ አለበት ብሎ ወንጀል ሰራ ይላል። እንግዲህ እዚህ ውስጥ ወንጀል ነው ተብሎ የተጠቀሰ። ሌላው በጣም የሚገርም ነገር ሌላ አንደኛው ክስ ውስጥ በአማራ ህዝብን በተመለከተ ነው ታየ የተናገረው። በአማራ ህዝብን በተመለከተ አብይ የተናገረው እሱም ክስ ሆኖ ቀርቧል። ምንድን ነው የሚለው? ተከሳሹ ታየ የአማራ ህዝብ የመንግስትን የኢፌድሪ መንግስትን በህገወጥ መንገድ እንዲያፈርስ ለመገፋፋት አስበው የተናገረው ብሎ ለምንድን ነው ከጠላት ጋር የምትደዋወለው? እነዚህ አማራዎች ላጠፋ ነው፣ እያፈረስኳቸው ነው ብሎኛል፣ ብሎ አማራን ገፋፍቶ መንግስት ላይ እንዲነሳ አድርጓል። የተናገረውን ለማስታወሻ አድማጮቻችን፣ ምስጢሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራላ ላጠፋ ነው ብሎ እንደዚህ ነገረ እያፈረስኩ ነው።